ቤተሰቦቻችን እንዴት ሰነበታችሁ፣ እንዴት ቆያችሁ እያላችሁ በሰላማችሁ ይብዛ እያልኩኝ ዛሬ እጅግ አሳዛኝ ነገር አጋጥሞን ወደዚህ ግቢ መጥቻለሁ። አሁን ያለሁበት ቤት ትንሽ ለየት ያለ ጉዳይ እየመጥቻለሁኝ። እስኪ ዛሬ ወደዚህ ቤት እንዴት እንደመጣው አባታችን ነው ይዘው የመጡት። እንግዲህ እሳቸው ነፍስ አባት ናቸው። እዚህ ጋ ከጎን ደግሞ አንዲት ምስኪን አለች። እስኪ አባታችን ሰላም በሏቸው። በሀገር ውስጥም በውጭም ያላችሁ የዚህ ሚዲያ ቤተሰቦች ሁላችሁ በእግዚአብሔር ፍጽም ሰላምታ እንደምንዋላችሁ፣ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ወደዚህ ቤት ወንድማችንን ይዤው የመጣሁትኝ እቺ የምታዩዋት አራስ እንግዲህ ከቤተ ክርስቲያን በሚመጡ ሰዎች አንዳንድ እንዲህ ችግረኞች ይነግሩናል እና የንሳ ልጆቻችንን እያስተባበር ምን ችለውን ነገር እናደርጋለን። ስለዚህ በዚያ አማካኝነት መረዳት ያለባት በተለይ አሁን ምንም ዓይነት ገቢ የሌላቸው እንደምታዩት ያሉበት ቤትም ሸራ በሸራ የሆነ እና መንታ ልጆችን ተገላግላ ተኝታለች። ምንም ጠያቂ የላትም እና እኔም ከምእመናን ሰምቼ ልጆች የንሳ ልጆችን አስተባብሬ የምችለውን ነገር ይዤ መጥቼ ከዛሬ ሁለት ቀን በፊት ጠይቂያታለሁና ሁኔታውን ከጠሷን ጠይቄ ስሄድ በጣም ልብ የሚነካ አራስ ናት። ብዙ ነገር ያስፈልጋታል፣ ፈሳሽ ያስፈልጋታል፣ ልጆች ዳይፐር ያስፈልጋቸዋል። አብስለው እንኳ የሚበሉበት የለም። በጣም በሚያሳዝን ሁኔታ ልብ በሚነካ ውስጥ ነውና ሽም ኢትዮጵያውያን በተለይ ኦርቶዶክሳውያን ይህ የሃይማኖታችን መልካም ስራ መስራትም የሃይማኖታችን መገለጫ ስለሆነ እናንተን ተስፋ በማድረግ ወንድሜን ወደዚህ ቦታ መጥቶ ይህንን ነገር እንዲያይና ለተከታዮቹ እሱን ለሚከታተሉት እንዲያስተላልፍልኝ እሱን ጠይቄ ነው ወደዚህ ይዤው የመጣሁትኝ። እሺ፣ አባታችንን እናመሰግናለን። ቤተሰቦች ግን በእርግጠኝነት ሁኜ ልናገር እንደማታሳፍሩኝ ጽኑ እምነት አለኝ። እንግዲህ እቺ የምታዩዋት ምስኪን እህታችን ያለችባት ቤት በጣም ጥብብ ያለች ሦስት በሦስት እንኳን ላይሆን ይችላል። ጥበቱ ብቻ ሳይሆን ዙሪያው ሸራና ማዳበሪያ ብቻ ነው የተሸበበው። በዚህ ውስጥ ግን መንታ ልጅ ተገላግላ፣ እግዚአብሔር ረድቷት፣ እግዚአብሔር አገዟት። በዚህ ሁኔታ ነው ያገኘዋትና እንደው ምናልባት እንደው የሚያግዙ ብዙ ደጋግ ኢትዮጵያውያን አሉና ወደ እነሱ ብናቀርባት ብዬ ነው ዛሬ ከአባታችን ጋራ የመጣሁትና እንድታዩ ስለፈለግን ነው። እህታችን እንኳን ደስ አለሽ፣ እንኳን ተገላገልሽ። አሜን አሜን። እንኳን ማርያም ማረችሽ፣ ማርያም ታኖር። አራስነት እንዴት ነው? ጥሩ ነው። እንደው በዚህች ቤት ውስጥ አሁን እንደው አይከብድም? ብርዱ አለ፣ በዛ ላይ ደግሞ መንታ ልጅ ይዘሽ፣ በዛ ላይ የሚጠጣ የሚበላ ያስፈልጋል። እና እንደው አልከበደሽም? እንደው እንዴት ነው? በጣም ነው የሚከብደው። ያው ቀን ቀን ፀሐይ ሲሆን ሙቀቱ፣ ማታ ሲሆን ደግሞ ብርዱ። ያው ከልጆች ጋራ ቀን እንደዚህ ከሙቀት ጋራ ተኝተ ይውላሉ፣ ማታ ማታ ደግሞ በጣም ነው ሲያለቅሱ የሚያድሩት። ሁለቱ እየበረዳቸው ማለት ነው። ያው እንግዲህ እየሰማችሁ ነው። ቀን ቀን ሙቀቱ፣ ሌሊት ብርዱ እየቀዘቀዛቸው ነው የሚያድሩት ትላለች። ልጅ በረከት ነው። ልጅ ትልቅ ሀብት ነው። አንዳንዶቹ አንድ ልጅ እንኳን አጥተው እጅግ ሲቸገሩ እናያለን፣ ሲጨናነቁ እናያለን፣ ሲያዝኑ ከእግዚአብሔር ጋር ሲከራከሩ ብዙ ጊዜ እንሰማቸዋለን። እቺ ደግሞ እቺታችን እግዚአብሔር አገዟት ደግሞ መንታ ወልዳለች። እንግዲህ ዛሬ ላይ ልጅ ውድ በሆነበት ዘመን መንታ ልጅ ደግሞ ስትገላገል እጅግ ደስ ይላል። መውለዱ እጅግ መልካም ነው፣ ትልቅም በረከትም ነው። ግን ምንድነው ቤተሰቦቻችን ልብ ማለት ያለብን ያለችበት ሁኔታ ምንም ወርሃዊ ገቢ የላትም፣ አጋዥ የላትም፣ ረዳት የላትም፣ ብቻዋን ነው። እዚች ጠባብ ቤት ቆርቆሮ ቆርቆሮ ሆና ዙሪያዋን ደግሞ በላስቲክ የተወጠረ ቤት ውስጥ ነው የምትኖረው እና እንደዚህ ያለውን ሰው ካላገዝን መቼስ እናግዛለን? መቼ እንደርሳለን? እንግዲህ አባታችንም ቅድም እንዳሉት የሚቻላቸው ልጆቻቸውን አስተባብረው ትንሽ ነገር አግዘዋታል። ግን ያቺ ለስንትም ጊዜያት ሆነም ትንሽ ናት። ግን ደግሞ እናንተ እግዚአብሔር ያገዛችሁ ጸጋው የበዛላችሁ በየአካባቢው በየሀገሩ አላችሁ፣ ደግሞ በመልካም ስራ የምታወቁ ደጋግ ሰዎች አላችሁና ይቺን እናት የመንታ የመንታ ልጆችን እናት መርዳት ማለት ታውቁታላችሁ። ቅርርባችሁ ከማን ጋር እንደሚሆን ከሰው ጋር አይደለም። ምክንያቱም ይቺን ሴት ይቺን ምስኪን ድሀ እዚህ ጠባ ቤት ወርቃ ሲኖር ማንም የሚያውቃት የለም፣ የሚያውቃት እግዚአብሔር ብቻ ነው። በተሻላችሁ መጠን እንደው ብታገዟት ብዬ ነው። ይሄን እያየሁ መቼም አለፍዬ መሄድ አልፈለኩም። እኔ እንደዚህ ያለው ነገር ነግረውኝ፣ አባታችን ሰሞኑን ነው የነገሩኝና እንዲህ እንዲያለች አጋጥማኛለች እና በጣም ታሳዝናለች። ምንም የዕለት ምግብ የላቸውም። በዛ ላይ ደግሞ ልጅ መንታ ልጅ ወልዳ ምናምን ሲሉኝ በቃ ቢያንስ እንኳን አብረን እንሂድና ስጠይቀናት በአካል አይተን እኔም ያለኝን የአቅሜን እንዳዋበርክቼ ብዬ እኔም ትንሽ ያው አለ አይደለ ለበረከት ብዬ ያው ነገር ይርሽ መጥቻለሁ እንደ ዩስ እንደ ሳሙና ምናምን ነገር ነው ይሄ እሄ ምንድነው አርአያና ምሳሌ ለመሆን ብዬ ነው። እንግዲህ ወንድማችን እግዚአብሔር የኔንም ጥሪ እኔ ያልሁህን ተቀብለህ ሰምተህ ይህንን የምትችለውን ነገር ይዘህ መጥ በማየትህ እግዚአብሔር ይባርክህ እና ትልቅ አራያ የሰው ልጅ መችም ያለውን ነገር አድርጎ ስጡ ብሎ ማስተማር ደግሞ ትልቅ ነገር ነው እና ስለዚህ በጣም የሚገባ ነው። ይህንን አሁን የመጣውን እሷ ለመግዛት አቅምም የላትም ውሃ ብቻ ነው የምትጠቀመው። ስለዚህ ያንስ እንኳ እንዲህ አይነት ነገር ሰው የተቻለውን ነገር ካደረገ ይሄ ቀላል ነገር አይደለም እና እግዚአብሔር ይባርክ። በእውነት ከልቤ በጣም አመሰግናለሁ በእሷ ስም እንግዲህ እሷ ደግሞ የምትገልጸው ደስታ ይኖራታል እና በጣም ትልቅ ነው። እንግዲህ እነ ናራ አይተው ሌሎችም በእርግጠኝነት የሆነ ነገር ያደርጋሉ ብዬ ተስፋ አደርጋለሁ። አባቴ አመሰግናለሁ። ቤተሰቦች ብዙዎቻችን ታውቃላችሁ፣ ወንዶች ምሽቶቻችን ሲወልዱ፣ ሴቶች ደግሞ ስትወልዱ የሚደረገው እንክብካቤ ይታወቃል። እየል በግ የተለያየ ነገር ይቀርባል ብዙ ነገር ማለት ነው። ለዚች ምስኪን ግን ማን ያቀርብላት? ምክንያቱም ከጎናው ማንም የላትም። ምስኪን ደሃ ነች። ጠያቂ ወገን፣ ዘመድ፣ ባለሀብት ወገን የሌላት እህታችን ናትና እና ሁን እንኳን አሁን ይሄን ያረኩት ማሳየት አልነበረብኝም፣ ግን ምንድነው ለናንተ ለቤተሰቦች አርአያ እንዲሆን ብዬ ነው እንጂ ያረኩት ነገር ማንም እንዲያውቅ አልፈልግም። በግል የማምነው ነገር ነው፣ ግን እኔ ማድረግ እናንተ ምልታዩ ስለፈለኩና እናንተ ነው ከዚህ የተሻለ እንድታረጉ ነው። ይሄ ትንሽ ነገር ነው፣ ትንሽ ነገር ነው ያረኩትና፣ እስኪ እንደወታችን ምትዩካለ እግዚአብሔር ይስጥልን። ያላሰብኩት ነው ተደረገልኝ። እግዚአብሔር ይስጥልን። ምስኪኗ ታሳዝን። ብዙም መናገር አትችልም። እንግዲህ ያው መንታ ልጆች ናቸው ያሉት። አንዱን አቅፋለች፣ አንዱን ደግሞ ከጀርባ አስተኝታ ነው ያለችው። እስቲ ካሜራውን ላስገባው። አንደኛውን አቅፋለች፣ አንደኛው ደግሞ ከጀርባ እኔ ያለው እንግዲህ እግዚአብሔር ያሳድግልሽ ምናልባት እናልባት እነዚህ ልጆች እንግዲህ ወደፊት ሲያድጉ ለአንቺ ትልቅ በረከትና ጠጋሚ ያመጡ ሊሆኑ ይችላሉ። አሁን ባለው ሁኔታ ማዘን የለብሽም። ደግሞ እርግጠኛ ነኝ ብዙ ደጋግ ኢትዮጵያውን አሉ እንደሚያግዝሽ ጽኑ ተሳለኝና እግዚአብሔር ተስፋ አድርገን ያው መን ነው መቀጠል ያለብን። ብዙ መተከዝ ማዘን የለብሽም። ከዚህ ቀን ጀምሮ ያው እኛም ያለውን ነገር እንከታተላለን። እንደው እርዳታ አግኝሽ አላግኝሽ የሚለውን ነገር ለቤተሰቦች እናቀርባለን ማለት ነው። አይዞሽ፣ እግዚአብሔር ያግዝሽ። ያው እንግዲህ ቀጣይ ደግሞ ክርስትና አለ አይደል? ኦርቶዶክስ ነሽ? አዎ ኦርቶዶክስ። ያው ለክርስትና ደግሞ እንገናኛለን። እሺ እሺ። አሁን እህታችን አካውንትሽን ንገሪን። እሺ ይዘው ነው ያለው እዚህ ላይ ስልክ ነው። አዎ አስራ ሦስት ምንድን ነው እሱ? አቢሲኒያ ነው አቢሲኒያ ነው ኦኬ፣ አቢሲኒያ ነው ያለሽ አስራ ሦስት አምሳ አምሳ ሰላሳ ስድስት ሰላሳ ስድስት ሰባ አንድ ሰባ አንድ አራት 71 4 በአቢሲኒያ ማለት ነው። ይሄ ነው እንግዲህ አካውንቷ። በዚህ አካውንት ያላችሁን ነገር ተሳተፉ፣ አስተዋጽኦ አድርጎ ለማለት ነው ፈልገው ስልክ ስልክ ደግሞ ካለው ስልክ አዎ ምናልባት ማረጋገጥም ደሞ እምፈልጉ ካላችሁ ስልካችሁን ያዙ 09 79 08 78 44 እንግዲህ ደሞ ምናልባት በትክክለኛ ቦታው ደግሞ የት ነው መተን ጠይቃት እናግኛት የምትሉ ካላችሁ ቁጥሯ አለ። አድራሻውንም ነው ዛሬ አስቀምጣለሁ የት አካባቢ እንዳለች ማለት ነው። ቤተሰቦች በዚህ ደረጃ እንግዲህ ያለውን ነገር ብንተጋገዝ ደስ ይለኛል። እና አባታችን እንደሚሉት ካለ በዚህ እግር መንገዱ እንግዲህ በባለፈውም ይመጥቸሳል እነሱ ብዙ ነገር ብያለው። ቢያንስ እንኳ ክርስትና አሁን እኛ ጋ ላይ አምጥተው እንዲያስነሱ ምንም ነገር ሳይትቸጋገር በእለቱን ብቻ ሲደርስ አምጥታ አስነስታ ምንም አይነት ክፍያ የለም። ስለዚህ በዛ መልኩ አምጥታ ከኛ ጋር እንድታስነሳ ነግሬያት አለሁኝ። እናነሳቸዋለን፣ መነሳት አለባቸውና በዚህ በኩል ችግር የለውም። እንግዲህ እግዚአብሔር ነው ከዚህ በኋላ ያለውን ስራ የሚሰራው። ሰው የድርሻውን ነው የሚወጣው። እኛ የድርሻችን ከተወጣን እዛ በኋላ ደግሞ ደጋግ ኢትዮጵያውያን ያላቸውን ጸጋው የተሰጣቸውን ሰዎች ደግሞ አስነስቶ ደግሞ አንቺ የሚረዳበት መንገድ እግዚአብሔር ጥበብ አይታወቅምና እንግዲህ በተስፋ ጠብቂው። እግዚአብሔር አሁን መልካም። ምክንያቱም አሁን ትልቁ ነገር አንቺ ይዘሽዋል። በቃ ትልቁ ነገር ይሄ በሰው ዘንድ የማይገኘውን ከእግዚአብሔር ዘንድ የሚሰጠውን ብቻ አግኝተሻል። ይሄ ትልቅ በረከት ነው። ሌላ ቁሳቁስ ግን ተለፍቶም ተሰርቶም በሰው በኩል የሚገኝ ነገር ነው። ስለዚህ አንቺ ትልቁ ነገር ስለያዝሽ ደስ ሊልሽ ይገባል። ያው እንግዲህ ግን አባታችን ማለት እንፈልገው ምንድን ነው፣ እርስዎን ግን በጣም ላመሰግን እወዳለሁ። ለምን መሰለዎት? ይሄ የአባትነት አርዓያና ምሳሌነት ነው። የተቸገሩ ሰዎችን መርዳት ያለ ምንም ክፍያ፣ ያለ ምንም ወገንተኛ አይደለም። አቃታለሁ አላቀውም በሚለው ሳይሆን እንዲሁ ስለአዩዋት ብቻ ነው መጥተው የጠየቋት እና የረዳኋት እና በጣም እኔም ደስ ብሎኛል። ይሄ የአባትነት ምልክት እንደሆነ እርስዎ ጋር ትልቅ ነገር አይቻለሁ። በጣም ደስ ብሎኛል። ሌሎችም አባቶች እንግዲህ እንደዚህ ያለው ነገር ያው ታስተባብሩ ይገባል። ማንኛውም ሰው ድሃ ሀብታም ሳይባል ነው መገልገል ያለበት። በተለይ ደግሞ ካህናት ሲኮን ያው ሄና አይደል የሚጠበቀው እናት እና እርስዎ ጋር ትልቅ ነገር ትርቃ ራያ እና ምሳሌ ለዛውም ድጋፍ አድርገዋል። ደስ ብሎኛል። እንደአባታችን ላመሰግን እፈልጋለሁ። እግዚአብሔር ስጥልኝ እርስዎንም። ምክንያቱም እንግዲህ ለዚህ ለታላቅ በረከት አደርሰውኛል። ቢያንስ እንኳን እሷ መጥቼ መጠየቄ እንዲህ ያለውን በረከት በማየቴ በእርስዎ በኩል ስለሆነ በጣም ደስ ላለኝ ስለሆንም ነገር እናመሰግናለን። ቤተሰዎች ያላችሁበት በሰላማችሁ ይብዛ። ይሄው እንደምታዩ ይሄው የምታዩት ቤት ነው እንግዲህ አሁን የምትመለከቱት እጅግ የሚያሳዝን እጅግን በጣም ልብ የተሰበረበት ሁኔታ ነው ዛሬ ያየሁትና እንግዲህ እዚህ ሸራ ውስጥ እዚህ ቆርቆሮ በቆርቆሮ እንኳን ማለት ይከብዳል። ያው ሸራ ብቻ ማለት ትችላላችሁ። ከመግቢያ ጀምሮ እስከ ውስጥ ድረስ ስትመለከቱት በጣም ያሳዝናል። ግን ደግሞ የእግዚአብሔር በረከት በየት እንዳለ አናውቅም። እዚህ ውስጥ ነው እንግዲህ መንታ ለቢዎች የተወለዱትና ያው እንደ መታለት ቤታችን ታክላለች። በጣም ትንሽ ዬ ናት ው ህፃኖቿን ይዛ መስኪን ው እዚኛው